ሰላም እንደምን ዋላችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። በሁለት ምዕራፎች ከእናንተ ጋር በተለያዩ ጉዳዮች ቆይታ የሚያደርገው ዜና ኢትዮጵያ ከመላው ኢትዮጵያ እነሆ ተጀምሯል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዜና ኢትዮጵያን እየመራን መሀል የታደለን አሸናፊ እንዳለ አብረናችሁ ቆይታ የምናደርግ ይሆናል። በቅድሚያም አርዕስተ ዜና በንጋት ሐይቅ ለትውልድ የሚሸጋገር ፍኖተ ካርታ በማዘጋጀት ሁለንተናዊ ተጠቃሚነትን ማረጋገጥ እንደሚገባ ተጠቆመ። ለቀጣዩ ትውልድ የተሻለ ኢኮኖሚ ለማውረስ አመራሩ በከፍተኛ ትጋት መስራት ይገባዋል ሲሉም የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ተናገሩ። እስራኤል ሁለት ሺህ የሚሆኑ ፍልስጤማውያን እስረኞችን ለቀቀች፣ የሚሉት የእሳቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ወደ እናንተ ይደርሳል። በተጨማሪም ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችን አሉ። እነሱ እናስተዋውቃችሁ። በታላቁ የኢትዮጵያ ሕዳሴ ግድብ ላይ የተፈጠረው ንጋት ሐይቅ ረቂቅ ማስተርፕላን ላይ ያተኮረ የውይይት መድረክ እየተካሄደ ነው። ውይይቱን እየተከታተለ የሚገኘው ባልደረባችን አባዲ ወይናይ ወደ በኋላ ተጨማሪ መረጃ የሚያደርሰን ነው የሚሆነው። የሥራና ክህሎት ሚኒስቴር አዘጋጅነት ደግሞ የአፍሪካ የክህሎት ሳምንት 2025 እየተካሄደ ነው። እሱን ደግሞ ብሩክታይት አስራት እየተከታተለች ነው። ወደ በኋላ ተጨማሪ መረጃ የምታደርሰን። አሁንም አብሮነታችሁ ከእኛ ጋር እንዲሆን በአክብሮት እንጋብዛለን። ወደ ቀዳሚው ዜና እናልፋለን። የሚኒስትሮች ምክር ቤት በዛሬ ዕለት ባካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። በቅድሚያ ምክር ቤቱ የተወያየው የኢትዮጵያ ኒክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ነው። ኮሚሽኑ ሀገራችን የኒክሌር ቴክኖሎጂ ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በግን በምግብ ዋስትና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 የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ተናገሩ። በታላቁ የህዳሴ ግድብ ላይ የተፈጠረው ንጋት ሀይቅ ረቂቅ ማስተር ፕላን ያተኮረ የውይይት መድረክ በቢሾፍቱ ከተማ እየተካሄደ ነው። የውሃና ኢነርጂ ሚኒስትሩ በመድረኩ ላይ እንደገለጹት ታላቁ የኢትዮጵያ ህዳሴ ግድብ የሁሉም ኢትዮጵያውያን አንድነትና ትብብር ጎልቶ የታየበት ነው። ታላቁ የህዳሴ ግድብ የንጋት ሀይቅ የማስተር ፕላን የሁሉም ባለድርሻ አካላት ተሳትፎን የሚጠይቅ ስለመሆኑም በመድረኩ ላይ ተጠቅሷል። በዚሁ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን አባዲ ወይናይ ነው፣ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ቆይተሃል? በታላቁ የኢትዮጵያ ህዳሴ ግድብ ላይ የተፈጠረው የንጋት ሀይቅ የማስተር ፕላን ለሀገሪቱ ምን ፋይዳዎች ይዞ ይመጣል ተባለ? በመድረኩ የተነሱ ሀሳቦችን አጋራል። አመሰጋለሁ እንግዲህ አንቺ ምቀረን ብረሽ ንጠቀሽው የታላቁ ኢትዮጵያ ህዳሴ ግድብ የንጋት ሀይቅ የማስተር ፕላን ላይ ነው በዛሬ ዕለት በቢሾፍቱ ከተማ የውይይት መድረክ እየተካሄደ የሚ የሚገኘው በዚህ የውይይት መድረክም ከተፎካካሪ ፖለቲካ ፓርቲዎችን ጨምሮ የሚመለከታቸው ከፍተኛ የመንግስት የስራ ኃላፊዎች ከተለያዩ ዘርፎች የመጡ ማለት ነው እየተሳተፉበት ይገኛሉ። በዚህ መድረክ እንደተገለጸ ከሆነ የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት መጠናቀቅ፣ መመረቅ አጠቃላይ ለኢትዮጵያውያን ከፍተኛ አስተዋጽኦ እንዳለው ተጠቅሷል። በተለይም ደግሞ በኃይል ዘርፍ ከዚህ በፊት ሲስተዋሉ የነበሩ ችግሮችን በመቅረፍ ረገድ ከፍተኛ አስተዋጽኦ እንዳለው ተጠቅሷል። የኢትዮጵያ ህዝብ 46 በመቶ የሚሆነው ያለ ብርሃን ወይም ደግሞ ያለ ሀይል ነው እየኖረ ያለው። ታዲያ ይህንን የሀይል እጥረት ለመቅረፍ ታላቁ የኢትዮጵያ ዳሴ ግድብ መመረቁ ከፍተኛ ፋይዳ እንዳለው በዚሁ መድረክ ተጠቅሷል። ታዲያ በተለይም ደግሞ በታላቁ የኢትዮጵያ ህዳሴ ግድብ የተፈጠረው የንጋት ሀይቅ ማስተር ፕላን መዘጋጀቱም አጠቃላይ በሀይቁ ላይ የሚሰሩ ስራዎች በተጠናከረ መልኩና በተቀናጀ መልኩ ተግባራዊ ለማድረግ ከፍተኛ አስተዋጽኦ እንዳለው ተጠቅሷል። እንግዲህ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ እንደተናገሩት ከሆነ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁ በታሪክ ከፍተኛ እምርታ የሚሰጠ ነው። በተለይም ደግሞ በሀይል ዘርፍ ላይ ያለውን የሀይል ችግር ከመቅረፍ አኳያ ከፍተኛ አስተዋጽኦ እንዳለው ገልጸዋል። ከዛ ባሻገርም ደግሞ የንጋት ሀይቅ አጠቃላይ በኢትዮጵያ ኢኮኖሚ ላይ ከፍተኛ አስተዋጽኦ ይኖረዋል ሲሉ ሀሳባቸውን አንስተዋል። በተለይም ደግሞ ይህ ሀይቅ በውስጡ ከሰባ በላይ የሚሆኑ ደሴቶችን የያዘ ነው። ከዛ ባሻገርም ደግሞ በርካታ የሆነ በውስጡ መስ በርካታ የሆነ መሰረተ ልማቶችን የያዘ ከመሆኑ ጋር ተያይዞ ለኢትዮጵያ ከፍተኛ አስተዋጽኦ እንዳለው አንስተዋል። ከዛ ባሻገርም ይህ ሀይቅ በአፍሪካ አራተኛው ግዙፉ ሰው ሰራሽ ሀይቅ ስለመሆኑ ነው ያነሱት። ከዚህ ጋር ተያይዞ በርካታ የሚባሉ መሰረተ ልማቶች የተሟሉለት ስለመሆኑም አንስተዋል። በዚህም አጠቃላይ በሀይ ላይ ያሉ የአሳ ሀብቶችን ልማት ለማጠናከር ከፍተኛ እምርታ እንደሚኖረው አንስተዋል። ከዛ ባሻገርም የምስሎ ልማቶችን በተጠናከረና በተቀናጀ አኳን ተግባራዊ ለማድረግም እንዲሁ ይህ የማስተር ፕላን መዘጋጀቱ ከፍተኛ እምርታ ይኖረዋል ሲሉ ሀሳባቸውን አንስተዋል። ከዛ ባሻገርም የውሃ ትራንስፖርትን ለማጠናከር እንዲሁም ደግሞ በተለይም በቱሪዝም ዘርፍ ላይ ያለውን እንቅስቃሴ ይበልጥ ለማጠናከርና በተቀናጀ አኳን የቱሪዝም ዘርፉን ለመምራት የታላቁ ህዳሴ ግድብ መመረቅ ከዛ ባሻገርም ደግሞ የንጋት ሀይቅ ከፍተኛ እምርታ እንዳለው አንስተዋል። ታዲያ ይህ የማስተር ፕላን መዘጋጀቱም በተቋማት መካከል ያለውን አረዳድ አንድ ለማድረግ ከዛ ባሻገርም ደግሞ የተጠናከረ አቋም ለመያዝ እና በተቋማት መካከል ያለውን በፖለቲካ ፓርቲዎች መካከል ያለውን ከዛ ባሻገርና በተለያዩ የማህበረሰብ ክፍሎች ያለውን አመለካከት አንድ ለማድረግ የሚሰዋሉ ችግሮችን ለመቅረፍ ከዛ ባሻገርም ደግሞ ይህ ማስተር ፕላን በተቀናጀ አኳኋን ለመምራት ለቀጣይ ትውልድ ለማስተላለፍ ከአሁኑ በርካታ ሀሳቦች ሊነሱበት ይገባል። ለዚህ ደግሞ ይህ መድረክ መዘጋጀቱ በርካታ የሆነ ሀሳቦች እንዲነሱ ከማድረግ አኳያ እንዲሁም አንድ የሆነ ወጥ የሆነ አሰራርን ተግባራዊ ለማድረግ የጋራ መግባባትን ለመፍጠር ከፍተኛ አስተዋጽኦ እንዳለው ሀሳባቸው ሰውን ሳይነሱ ነበር። በተለይም ደግሞ በዚህ መድረክ የተገኙ ታዳሚዎች ወይም ደግሞ ተሳታፊዎች እንደገለጹ ከሆነ የንጋት ሀይቅ ለኢትዮጵያ ኢኮኖሚ ከፍተኛ አስተዋጽኦ የሚያበረክት ስለመሆኑ አንስተዋል። ከኢትዮጵያ ባሻገርም ለተፋሰስ ወይም ደግሞ ለታችኛው ተፋሰስ ሀገራት ከፍተኛ እምርታ ያለው ግዙፍ ሀይቅ ነው። ይህ ሀይቅ አጠቃላይ በሚፈለገው ልክ ለማልማት ወይም ደግሞ ኢትዮጵያ ያላትን የኢኮኖሚ ተጠቃሚነት ይበልጥ ለማረጋገጥ ይህ ሀይቅ ከፍተኛ አስተዋጽኦ ስላለው አጠቃላይ የሚሰሩ ስራዎችን በተጠናከረ አኳኋን መምራት ያስፈልጋል። ለዚህ ደግሞ ይህ ማስተር ፕላን መዘጋጀቱ አጠቃላይ ለኢትዮጵያ ከፍተኛ አስተዋጽኦ ተገልጾ እንዳለውና በዚህ መድረክ መሳተፋቸውም ከፍተኛ ደስታ እንደፈጠረላቸው በዛሬው በነበረ መድረክ ተገልጿል። እናመሰግናለን፣ አባዲ መልካም ጊዜ። የትግራይ ግብርና ምርምር ኢንስቲትዩት በምርምር ያገኛቸውን የተሻሻሉ የሰብል ዝርያዎች በአርሶ አደሩ ማሳ ላይ በማባዛት የክልል ምርትና ምርታማነትን ለማሳደግ እየሰራ መሆኑን አስታወቀም። የመቀለ ግብርና ምርምር ማዕከል ከፍተኛ ምርት የሚሰጡ በቴክኖሎጂ የተሻሻሉና የተላመዱ የስንዴ፣ የማሽላ፣ የዘንጋዳና የባቄላ ዝርያዎች በእንደርታ፣ ደጓ ተንቤን ወረዳዎች የክላስተር ማሳ በማዘጋጀት የሰብል ማባዛት ስራ እያከናወነ ይገኛል። የምርምር ማዕከሉ በክላስተር የማባዛት ስራ ባከናወነባቸው በእንደርታና ደጓ ተንቤን ወረዳዎች የመስክ ምልከት አካሂዷል። የትግራይ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ገብላ አምላክ በዛብህ ኢንስቲትዩቱ በተሰጠው ሀገራዊ ተልእኮ መሰረት በሰብል ምርታማነትና ምርት ላይ በእንስሳት ሀብት ልማት በተፈጥሮ ሀብት ጥበቃና በግብርና ሜካናይዜሽን ልዩ ትኩረት በመስጠት የምርምር ስራውን በማከናወን ላይ ይገኛል ብለዋል። እንደ ሪፖርተራችን ገብረ እግዚአብሔር ዘገባ የክልሉ ምርትና ምርታማነት በሚፈልገው መልኩ ለማሳደግ የግብርና ቴክኖሎጂ ሽግግር ይጠይቃል ያሉት የትግራይ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ገብረ አምላክ በዛብህ የክልሉን የምርጥ ዘር ፍላጎት ለማሟላት በትኩረት እንደሚሰራ አረጋግጠዋል። ለቀጣዩ ትውልድ የተሻለ ኢኮኖሚን ለማውረስ አመራሩ በከፍተኛ ትጋት መስራት ይገባዋል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። የኦሮሚያ ክልል የ2018 የመጀመሪያ ሩብ ዓመት የፓርቲና የመንግስት የስራ አፈጻጸም በአዳማ ከተማ እየተገመገመ ነው። እንቀጥላለን። ክቡራን ተመልካቾቻችን ከዜና ኢትዮጵያ ጋር ናችሁ። አሁንም ቆይታችሁ ከኛ ጋር እንዲሆን ነው በአክብሮት የምንጋብዘው። በዜና ኢትዮጵያ የተለያዩ ጉዳዮችን እንመለከታለን። አሁን ወደ ዝርዝር ዘገባችን ነው የምናልፈው። በማዕከላዊ ኢትዮጵያ ክልል በሚቀጥሉት ዓመታት ደረጃውን የጠበቀ የቅድመ አንደኛ ትምህርትን ለማዳረስ በትኩረት እንደሚሰራ ተገለጸ። የክልሉ ሁለተኛው የትምህርት ዘርፍ ጉባኤ በወራቤ ከተማ የተካሄደ ሲሆን በቀጣዮቹ አምስት ዓመታት በትኩረት ይሰራባቸዋል የተባሉ አምስት ኢኒሽቲቮች ይፋ ተደርገዋል። ወንደሰናፍ ወልቅ ተጨማሪ ያለው የኢንትራንስ ኤግዛም ተፈታኝ ነበርኩ። ፍርዶሳ አምር ትባላለች። በማዕከላዊ ኢትዮጵያ ክልል በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተናን ከፍተኛ ውጤት ካመጡና በክልሉ መንግስት ሽልማትና እውቅና ከተበረከተላቸው ተማሪዎች መካከል አንዷ ናት። የተሸለምኩት በማዕከላዊ ኢትዮጵያ ክልል ከፍተኛ ውጤት በማምጣት ነው። ውጤቴ 565 ነጥብ አራት ሁለት ነው፣ ከ600 ማለት ነው። የቤተሰብ የማህበረሰብ የሀገር ማደር አለብን እና እንደ ተማሪ አላማችን አውቀን ነው መነሳት ያለብን። ሁሉ ጊዜ ራሴን እጠይቃለሁ። ለምንድን ነው እዚህ ያለሁት? ስንት ነው ማምጣት ያለብኝ? የሚለውን ነገር ራሴን በየጊዜው እየጠየኩኝ ነበር። ይሄ ተማሪ ፍርዶስ አህመድን ጨምሮ በክልሉ በሀገር አቀፉ ፈተና ከፍተኛ ውጤት ያስመዘገቡ ተማሪዎች እውቅና ያገኙበት ስለ ትምህርት ዘርፉም በስፋት የተመከረበት የክልሉ ሁለተኛው የትምህርት ዘርፍ ጉባኤ ቦራቤ ከተማ ተካሂዷል። በመድረኩ የትምህርት ዘርፉን ውጤታማ ለማድረግ ያስችላሉ የተባሉ አምስት ኢኒሺቲቮችም ይፋ ተደርገዋል። ከእነዚህ መካከል አንዱ የቅድመ አንደኛ ደረጃ ትምህርትን የተመለከተው ነው። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በቅድመ መደበኛ ትምህርት ላይ መረባረብ ይኖርብናል ብለዋል። ለአጠቃላይ ሰው ርብርብ መሆን መቻል ያለበት የቅድመ አንደኛ ወይም ቅድመ መደበኛ ትምህርት ላይ ማተኮር ነው። ይሄ በልምድ ኦክላስ የምንለው ኬጂ የምንለው ነርሰሪ የምንለው እነዚህ የመሳሰሉት የምንላቸው በሌሎችም አካባቢ ትምህርት በሚሰጥባቸው በመስጊዶች፣ በቤተ ክርስቲያን ማዘጋጃዎች አሉ። እነዚህን ሁሉ ጠቅልለን ትኩረት እናድርግባቸው፣ በደንብ ትኩረት እናድርግ። የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አንተነ ፈቃዱ ደረጃውን የጠበቀ የቅድመ አንደኛ ትምህርትን ለማዳረስ እንደሚሰራ ተናግሯል። ከዚህ በተጨማሪ የተማሪዎችን የማንበብ ክህሎት ለማሳደግም በሚቀጥሉት ዓመታት የሚሰራ ይሆናል። የሚቀጥሉት አምስት ዓመታት በአንድ መንደር ደረጃውን የጠበቀ ስታንዳርዱን ያሟላ ቅድመ አንደኛ ትምህርት ቤት ተደራሽ ማድረግ ነው። ደረጃውን የጠበቀ ማለት ነው። ይሄን ስንል የመምህራን አቅርቦት ጋር ላይ የምንሰራው ነገር አለ፣ የግብዓት አቅርቦት ላይ የምንሰራው ነገር አለ፣ ግንባታ ማከናወን ላይ የምንሰራው ነገር አለ። ተማሪ ማንበብ አልቻለም ማለት የማንበብ ክህሎት የለውም ማለት እንግዲህ ብቁ መሆን አይችልም፣ የትምህርት ጥራትን ማረጋገጥ አይቻልም። ስለዚህ የማንበብ ክህሎት ለትውልድ ብለን በዚህ ጉባኤ ይፋ አድርገናል። በዚህም ተማሪዎች ከአንደኛ እስከ አራተኛ ክፍል ያሉ ተማሪዎች ሁሉም ተማሪ በሚባል ደረጃ የማንበብር ክህሎት እንዲኖረው በርካታ ስራዎችን ልንሰራ አቀደናል። ሌላኛው በሂሳብ ትምህርት ተማሪዎች ብቁ እንዲሆኑ ማድረግና በቴክኖሎጂ የታገዘ የትምህርት ሂደት እንዲኖርም ይሰራል ተብሏል። ወደውት መማር እንዲችሉ ተማሪዎች በሂሳብ ትምህርት ብቁ እንዲሆኑ ነገ ተመራማሪ እንዲሆኑ ሳይንቲስት እንዲሆኑ የቴክኖሎጂ ሰዎች የኢኖቬሽን ሰዎች መሆን እንዲችሉ የሚያስፈልጉ ስራዎችን ለመስራት ነው። ይሄም የሂሳብ መምራን አቅም ማሳደግ፣ ለሂሳብ ትምህርት ምቹ ሁኔታዎችን ምቹ ፋሲሊቲዎችን ማሟላት፣ እርስ በርስ ተማሪዎች የሚማማሩበት በርካታ የሚሰሩ ስራዎች አሉ። በትምህርት ቤቶች ሀብትን በመፍጠር የትምህርት ግብዓትና የፋይናንስ አቅርቦት ችግርን ለመቅረፍ መስራትም ሌላኛው በሚቀጥሉት ዓመታት ትኩረት ተሰጥቶት የሚሰራ መሆኑ ተገልጿል። የአባይን ልጅ ለምን ውሃ ጠማው ኢትዮጵያ ነቅተናል ቀድመናል ልቀናል ከሌሎች የሰው ዘር መገኛ ምድረ ቀደምት ሕዝቦች ነበርን የስልጣኔ ፈር ለዓለም ያተረፍን ጊዜ ግን የት ከዳን እምን ጋ ከዓለም የት ላይ ተላለፍን ብለን እንጠይቅ የባከነም ምቃቅም የሥልጣኔ ብልጭታ በቁጭት የተገመደ መልስ በምናባዊ ከፍታ ከፍ ከፍ እናት አገር በተደመረ ክንድ በኅብረ ሐሳብ ሥራ የትውልድ ቃል ኪዳን አረንጓዴ አሻራ በኅብረትን ጠይቅ ተረቱን እንማው የአባይን ልጅ ለምን ለምን ውሃ ጠማው? ከፍ ባለ ምናብ ፈጠራና ፍጥነት በተደመሩበት እንደ ውሃ ሙላት ኑ ገልጠንና አንብብ በመደመር መንግስት ኢትዮጵያ መልስ አላት። ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያን የሚያክል ሀገር ኢንካፕስሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ እሳቤ አይደለም። በሰላም በዓለም ሕግ መሠረት ኢትዮጵያን ከዘጋት በርና ድሃ ካስባለት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምንጊዜውም በላይ የተዘረጋ ነው። ተመልካቾች ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁንም አብራችሁን ሁኑ። ወደ ሌሎች ዜናዎቻችን እናልፋለን። ለስንዴ ልማት የተሰጠውን ትኩረት ተከትሎ በአመት ሶስት ዙር በማምረት ከፍተኛ ምርት ለገበያ እያቀረቡ እንደሚገኙ የምዕራብ አርሲ ዞን አርሶ አደሮች ገለጹ። በዞኑ በዘንድሮ የመኸር እርሻ በዋና ዋና ሰብሎች ከተሸፈነው አምስት መቶ ሰላሳ አራት ሺህ ሄክታር መሬት ውስጥ አንድ መቶ ሰባ ሶስት ሺህ ሄክታሩ በስንዴ የለማ ስለመሆኑም ተገልጿል። ሚካኤል ገዙ ዝርዝር አለው። ኢትዮጵያ ከውጭ የምታስገባው ስንዴ በሀገር ውስጥ ምርት ለመሸፈን በባለፉት የለውጥ ዓመታት የተገበረችው የስንዴ ልማት ውጤት የተገኘበት መጥቷል። ስንዴ በስፋት እየለማባቸው ከሚገኙ አካባቢዎች አንዱ በሆነው በምዕራብ አርሲ ዞን ዶዶላ ወረዳ አርሶ አደር መሐመድ ቢፍቱ በዘንድሮ መኸር በ150 ሄክታር መሬት ላይ ስንዴ አልምተዋል። እየዘራ ነው ሰኔ ወደ ሰኔ 15 ምናምን አካባቢ ነው። አሁን በዚህ ደረጃ ላይ ደርሷል። የተለያዩ መንግስት ደግፎን እንዳለ ቴክኖሎጂ ተጠቅመን በዚህ ደረጃ ላይ ደርሷል። አሁን ልናጭ ነው፣ አንድ ወር ቢቀረው ነው። ቆን ለፋ ሄክታር ተኮከና ሲያጀልቀባ ትራክተራን ቆቴ ይህ የአንድ ሄክታር የስንዴ ልማት ነው። በትራክተር ሊታረሰው ለግብርና የሚያስፈልጉ ግብአቶችን በአግባቡ ተጠቅመናል። ድጋፍም ተደርጎልናል። ስለሆነም ምርቱን እንደምታየው ውጤታማ ነው። በዚህ በዶዶላ ወረዳ ከባለፉት አምስት ዓመታት ወዲህ አርሶ አደሩ በስንዴ ልማት ላይ በስፋት እየተሳተፈ ይገኛል። በዘንድሮው በ2017/18 የመኸር እርሻም በወረዳው ከ48 ሺ ሄክታር መሬት በላይ በስንዴ ለምቶ ይገኛል። አርሶ አደሮቹ በልግና መኸርን ጨምሮ በበጋ መስኖ በዓመት እስከ ሶስት ዙር እያመረቱ እንደሚገኝ ተናግረዋል። ይሄን ሁሉ መሬት ይዘን ይሄን ሁሉ አገር ይዘን ያን ስንዴ በጣሳ የሚሰጠውን ስንጠብቅ ነበር። ይሄን መሬት ይዜን አሁን ደግሞ ያ በዛች መሬት ላይ ሰርተን አገራችን ለውጠን ራሳችን ለውጠን እያንዳንዱ ቤተሰባችን ለውጠን በዚህ ደረጃ ላይ ደርሰናል። በወረዳው ከማሳ ዝግጅት እስከ ምርት አሰባሰብ የግብርና ልማት ስራዎች ሜካናይዝድ በሆነ መንገድ የሚከናወን ሲሆን በየምርት ወቅቱ በአጠቃላይ ከሚለማው መሬት 95 በመቶው በትራክተር የሚታረስ ነው። የእርሻ አካሄዱም ያው እንደምታወቀው የእኛ መሬት አመቺ ስለሆነ በሜካናይዜሽን ነው የተጠቀምነው። ከ95 ፐርሰንት በላይ እኛ የምንጠቀመው ሜካናይዜሽን ነው፣ በትራክተር ነው የምናርሰው። ክላስተር ሊ ነው ያው እንደምታወቀው እንዳያችሁትም በኩታ ገጠም ነው የዘራ ነው። ይሄ ደግሞ ከእርሻ እስከ ሰብል መሰብሰቢያ ጊዜ በተለያየ መልኩ ኤክስቴንሽኑን በደንብ ተወያይተው ነው የሚጠቀሙት። ከአመት ወደ አመት ምርቱም ምርታማነቱም እየጨመረ ነው የመጣው። በምዕራብ አርሲ ዞን በዘንድሮ መኸርሻ 534000 ሄክታር መሬት ስንዴ፣ ገብስና ጤፍን በመሳሰሉ በዋና ዋና ሰብሎች የተሸፈነ ሲሆን ከዚህ ውስጥም 173000 ሄክታሩ ስንዴ ነው። ምርታማነትን ሊያሻሽሉ የሚችሉ ቴክኖሎጂዎች አጠቃቀም መሻሻል የምርት እድገት እንዲመዘገብ ማድረጉ ይገለጻል። አርሶ አደሩ በጣም በቴክኖሎጂ በክላስተር በማልማት በትራክተር በመካናይዜሽን በመጠቀም አሁን ያለበት ቁመናው በጣም ጥሩ ላይ ነው የሚገኘው። ከበፊት ከአምና ዘንድሮ የተሻለ ምርት እናገኛለን ብለን እናስባለን። በዞኑ ከዘንድሮ መህርሻ በዋና ዋና ሰብሎች እስከ 20 ሚሊዮን ኩንታል ምርት ይጠበቃል። በምስራቅ ጎጃም ዞን እነማይ ወረዳ በኩታ ገጠም ያለሙት የጤፍ ሰብል በጥሩ ቁመና ላይ እንደሚገኝ አርሶ አደሮች ተናገሩም። በወረዳው ከ26600 ሄክታር በላይ መሬት በጤፍ ሰብል ስለመሸፈኑም ተገልጿል። ሳሙኤል ወርቃየሁ ተጨማሪ አለው። በአማራ ክልል በብዛት የጤፍ ሰብል አብቃይ ከሆኑ አካባቢዎች መካከል በምስራቅ ጎጃም ዞን የእነማይ ወረዳ አንዱ ነው። የወረዳው አርሶ አደሮችም በ201718 የምርት ዘመን የጤፍ ሰብልን በኩታ ገጠም እያለሙ መሆናቸውን ገልጸው በአሁኑ ወቅትም ሰብሉ በጥሩ ቁመና ላይ እንደሚገኝም ተናግረዋል። እኛ ው ግብርና ባሉና ምንዘራ ማዳበሪያም ግብርን ነው ባሉን ነው የምንጠቀም። ግብርና ማለት ጤፍ ነው ሲሰጡን ያንንም የምንዘራ አዝመረው ኩታ ገጠም ነው ጤፋችን ማለት ነው። እንደ ዘንድሮ አብቆ አብቁሎ አይውቅም። ማዳበሪያ እንደተለመደው ያው በፊት ሲጎለጎል ጥቁሩ ይዘራል። በኋላ ነጩ ማስነሻው መዝራት ነው። በኋላ አርባ ቀን በኋላ አረሙ ማረም ነው። ሰብሉ ይህንን ነው። የወረዳው ግብርና ጽህፈት ቤት ኃላፊ አቶ አማረ ጀንበሩ እንደገለጹት በወረዳው በምርት ዘመኑ ከ49690 ሄክታር በላይ መሬት በተለያዩ ሰብሎች የተሸፈነ መሆኑን ተናግረዋል። ከዚህም ውስጥ 28608 ሄክታር መሬቱ በጤፍ ሰብል መሸፈኑንም ገልጸዋል። ጤፍን በክላስተር የማልማት ስራው ትኩረት የተሰጠው ስለመሆኑን ነው የገለጹት። ኦልሞስት ከ57 ፐርሰንት በላይ የሚደርሰው የእርሻ መሬታችን በጤፍ የሚሸፈን ነው ማለት ነው። እንግዲህ ከ ሀያ ስምንት ሺህ ስድስት መቶ ዘጠኝ ሄክታር ውስጥ አስራ ስምንት ሺህ ዘጠኝ መቶ ስምንት የሚደርሰው በአርሶ አደር ምርት ክላስተር እየተደራጀ ነው ማለት ነው። አርሶ አደሮች በኩታ ገጠም ይህን እንጤት በማልመታቸው በተመሳሳይ ጊዜ ይዘራሉ፣ በተመሳሳይ ጊዜ ይሰበስባሉ። በተመሳሳይ ጊዜ ከሰበሰቡ በኋላ ደግሞ ወደ ምርት ወደ ወደ ህብረት ስራ ማህበር ወይ ደግሞ ሁለገብ የገበሬዎች ህብረት ስራ ማህበር ወደ እነሱ በሚገለገሉበት ማለት ነው የሚሸጡበት ሁኔታ አለ። ለአርሶ አደሮች ምርትና ምርታማነትን ሊያሳድጉ የሚችሉ የተሻሻሉ የጤፍ ዝርያዎችን በወቅቱ ከማቅረብ ጀምሮ አስፈላጊውን ግባት ከማሟላት አንጻር በተያዘው የምርት ዘመን በተሻለ ሁኔታ መሰራቱንም ኃላፊው ተናግረዋል። ምርጥ ዘር አጠቃቀማችንን ወስደን ስንመለከት እንግዲህ በወረዳ ደረጃ የገባልን ምርጥ ዘር በሙሉ አሰራጭተን ወይም ደግሞ ለዚህ ቁመና ለዚህ ሰብል አውሎ ነዋል ማለት ከአራት ሺ ኩንታል በላይ የሚደርስ ሲዋን ና ሲቱ ዘር ተጠቅመን ይህንን ሰብል እንድና እንድናይ አድርጎ ነዋል ማለት ነው ስ የግባት የማዳበሪያ አጠቃቀማችን ቢሆን በምክር ሀሳቡ መሰረት እንዲጠቀም ማድረግ በኩል ሰፊ ጥረት ተደርጎ ከአምሳ ሰባት ሺ ኩንታል በላይ የሚደርስ የሰው ሰራሽ የአንፈር ማዳበሪያ ተጠቅመናል ማለት ይቻላል። በወረዳው በአሁኑ ወቅት የጤፍ ክላስተር ሰብል ላይ ለአርሶ አደሮች ና ለባለሙያዎች የልምድ ልውውጥ ስራዎች እየተከናወኑ ስለመሆኑም ተገልጿል። ከጤፍ ሰብል ባሻገርም በሌሎች ሰብሎችም የዚህ ዓመት የሰብል ሁኔታ ሲታይ የተሻለ ቁመና ላይ መሆኑንም የጽህፈት ቤት ኃላፊው ገልጸዋል። ከጤፍ በተጨማሪ ያሉ ሰብሎች የጥራጥሬ ሰብሎችም ሌሎችም የተሻለ ቁመና ላይ እንዳሉ አይተናል። በድህ በቁም ሰብል ግምገማውም ጭምር ሳምፕል ወስደን ወይም ናሙና ወስደን ከየአርሶ አደሩ ያሰባሰብንበትና የተሻለ ቁመና ላይ እንደሚገኝ የተሻለ ምርትን እንደምናገኝ ጭምር የገመገምንበት ሁኔታ ነው። ያለ እንግዲህ አንድ ነጥብ አራት ሚሊየን በላይ ኩንታል ለማግኘት እቅድ ይዘናል። ያንን ሊያሳካ በሚችል መንገድ እንደሆነም ያየንበት ሁኔታ አለ ማለት ነው። ሰብሉን በውጤታማነት ከምርት ለማድረስ በባለሙያ የታገዘ የክትትልና የጥበቃ ስራዎች እየተከናወኑ መሆናቸውም ተመላክቷል። ከውጭ ወደ መራረጥንላቸው አጫጭር ዘገባዎች ደግሞ እንሻገር። እስራኤል ሁለት ሺ የሚሆኑ እስረኞችን ለቀቀች። እስረኞቹን እስራኤል የለቀቀችው የመጀመሪያው ዙር የጋዛ የተኩስ አቁም ስምምነትን ተከትሎ ነው። ከእስር ከተፈቱት አንድ መቶ ሀምሳ አራቱ ወደ ግብጽ ተጉዘዋል። እስራኤል ከለቀቀቻቸው እስረኞች ሁለት መቶ ሀምሳው የእድሜ ልክና የረጅም ጊዜ ፍርደኞች ናቸው። አንድ ሺ ሰባት መቶ አስራ ስምንቱ ግን ከፈረንጆቹ ጥቅምት ሰባት የሀማስ ጥቃት በኋላ በቁጥጥር ስር የዋሉ ስለመሆናቸው ኤፍፒ ዘግበዋል። የአውሮፓ ህብረት፣ ሩሲያ በጦርነት እየቆመረች ነው ሲል ከሰሰም የህብረቱ የውጭ ፖሊሲ ኃላፊ ካጃ ካላስ በዩክሬን ጉብኝት አድርገዋል። ሩሲያ በተደጋጋሚ በተለያዩ ሀገራት በጦር ጀቶችና በድሮኖች የአየር ክልል ጥሰት መፈጸሟን አውግዘዋል። ይህ ድርጊት አደገኛ ያሉት የአውሮፓ ህብረት ዋነኛ ዲፕሎማት ግጭትን የሚያባብስ ተግባር እየፈጸመች ነው ብለዋታል ሩሲያን። የህብረቱ የውጭ ፖሊሲ ኃላፊ በኬቭ ቆይታቸው በወታደራዊና የገንዘብ ድጋፍ ዙሪያ መክረዋል። ዘገባው የአጃንስ ፍራንስ ፕሬስ ነው።